ዳጣ ከ18 ዓመት በኋላ ቤተሰቦቿን አገኘች። ዳጣ ስጋት ውስጥ ገብታለች። አባቴ ባትሆንስ ውሃ እህቴ ባትሆንስ፣ ሁለተኛ መጎዳት አልፈልግም። እኔ እርግጠኛ መሆን እፈልጋለሁ። ስለዚህ ምርመራውን አድርግና ማረፍ እፈልጋለሁ ትላለች። በሌላ በኩል ኤሚና ማርታ እናትየዋ አላስቀምጥ ብለዋታል። በጣም ቁም ሰቅሏን እያሳዩዋት ነው የሚገኙት። ኤቢ በቅናት ፈቀቅ ብላለች ማለት ነው። ምክንያቱም አባቴንና ናታንን ትወስድብኛለች ብላ በጣም ትሰጋለች። ምን ብላታለች? ለሰላም ለናታን እየቀናሽ ከሆነ ዳጣ እንደዚህ አይነት ነገር የሚገባት ሰው አይደለችም፣ ለንጹ ልብና ያላት ስለዚህ ፍቅር ምናምን የሚገባት ሰው አይደለችም ስትላት አይ ናታንን ብቻ አይደለም የወሰደችብኝ አባቴን ጭምር ነው። ግን ደግሞ አንድ ነገር ተባበሪኝ፣ ከዚህ ቤት ተባብረን አስመርረን እናስወጣት። ከምግቡ ላይ ጨውዬ ጭምር ሽሮ ብቻ ስጫት ስትል ለሰላም ተደምጣለች። ኤቢ በሌላ በኩል ትልቅ ስህተት ሰርታለች። ናታን ክፍል ሄዳ ተኝቶ ሳለ ለመሳ ሞክራ ነበረ። እሱ ምን እያደረግሽ ነው ብሎ ሲነቃባት፣ እሷም አንተ ፋራ ምንም አይገባህም ትለዋለች። ምንድን ነው ምንድን ነው የፈለግሽው ነገር ሲላት ምንም ቢሆን የሚገባ አይደለም ብላ ፋራ ብላት ትሰድበዋለች። ፋራ ማለት ገበሬ ማለት ነው። ገበሬ ደግሞ ከእንግሊዝኛ ቃል የወጣ የተገኘ ነው ብሎ ይመልሰላታል። ምን ነው ፍቅር ይዞሻል ከኔ ስትለው ትላለች። ፍቅር ይዞሻል ወይ ከኔ ሲላት ትላለች ማለት ነው። ኤቪ መጠራጠር ጀምራለች። ዳጣ የምር ውሃን ትመስላለች። ደግሞ አባቴን በጣም ነው የሚወዳት፣ ቤተሰቡ ሁሉ ይወዳታል። ስለዚህ ዳጣ የአባቴ ልጅ ነው የምትመስለኝ። ስለዚህ ፀጉሯን ቆርጬ ምርመራ ማድረግ አለብኝ ብላ ወደ ክላሷ ትሄዳለች። ወደ መስተ መጨረሻ የምነግራችሁ ነው የሚሆነው። አብራችሁ እስከ መጨረሻ ቆዩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የስለ እናት ዩቲዩብ ቻናል ቤተሰብ እንዴት ናችሁልኝ? አለው እግዚአብሔር ይመስገን። ፕሊስ ቪዲዮውን ስጀምሩ ላይክ፣ ሼር ማድረጋችሁን እንዳትረሱ። ዳጣ ከ18 ዓመት በኋላ ቤተሰቦቿ ጋር ታገናኘች ክፍል ሰባትን ወደ እናንተ ይዤላችሁ መጥቻለሁ። በባለፈው ክፍል ላይ ናታንና ዳጣ ከናታን ክፍል ቁጭ ብለው አልጋ ላይ መጽሐፍ ለማንበብ ለማውራትም የሆነ ነገር ሊነግራት እያለ ማርታና ኤቪ እየተንሻኮኩ ድንገት በሩን ከፍተው ገብተዋል። ምክንያቱም ዳጣና ናታን አብረው እንዲታዩ አብረው እንዲሆኑ የሆነ ነገር እንዲያወሩ ወይም ደግሞ ፍቅር እንዲጀምሩ አይፈልጉም። ምክንያቱም ኤቢ በጣም ታፈቅረዋለች፣ እናትየዋ ማርታም ለኤቢ እየጀነጀነችለት ነው የምትገኘው። ኤቢ ም እሳት ለብሳ እሳት ጎርሳ እማዬ ምን ነበር ያልኩሽ እሱ ጋር ትሆናለሽ አላልኩሽም ነበር ስትላት ወይዘሮ ማርታም አንቺ ከዚ ከወንድ ክፍል ምን ትሰሪያለሽ አንቺን እኮ ነው በዚህ ሰዓት ከወንድ ክፍል ምን ትሰራለሽ ብላ ትጠይቃታለች ወይዘሮ ማርታ ናታንም እማዬ በጣም ይቅርታ። እኔ እኔ ልግባ ብላ ስትለኝ ግቢ ብዬ እየፈቀድኩላት ይላል። ኤቢም ብድጋርጋ ለምን ፈቀድክላት ብላ ተጨውበታለች። ኤቢ ምንም ክፉ ነገር እኮ አላወራሽም ልግባ ስትለኝ ግቢ አልኳት ይላል ናታን። በእውነት እንዳሰባችሁት አይደለም ይላል። ወይዘሮ ማርታም ናታን የምወድህን ያህል እንዳልታዘብህ ኤቤን እንኳን ከዚህ ክፍል እንድትገባ አትፈቅድላትም። እንዴት ነው በዚህ ሰዓት ለእሷ የፈቀድከው ባክህ? ብላ ተጠይቀዋለች። ናታንም እማዬ በጣም ይቅርታ፣ የዱር ጎሽ ወይም ደግሞ የከተማ ሰንጋ አይደለሁም ራሴን አምነዋለሁ ብሎ ይመልስላታል። እሱም በቃ ከዚህ ቤት ያሉት ሁሉም እህቶቼ ናቸው ሲል፣ ዳጣም በምሬት እና በማዘን እኔም እህቱ ስለሆንኩ ነው ብላ ተበሳጭታ ወታ ትሄዳለች። ኤቪም ተቀጥ ቀጥላ ተዘባበትባታለች። በእናትሽ ነው በአባትሽ? አረባክሽ ሲጀመር አንቺ ዘር ያለሽ እንኳን አትመሲም ብላ ተዘባበትባታለች። ኤቪ ለእናቷ አባቴ አይወደኝም ዳጣ ከመጣች ጀምሮ እኔን ጣልጣል አድርጎኛል ትኩረቱን ቀንሶብኛል ስትል ለእናቷ ለማርታ ተናግራ ነበረ ማርታም ለልጅ ፍቅር ቀንሰባታል ስለዚህ ለምንድን ነው ብላ ተጠይቀዋለች እሱም ኤቪ ልጄ እንዲ ምን አጎደልኩባት እኔ እኮ ለሁላችሁም እበቃለሁ ብሎ ይመልሰላታል እውነት ለመናገር ወይዘሮ ማርታ ለራሱ ዳጣን አልወደደቻትም። እንድትወጣ ከዛ ቤት እንድትወጣ ከሚጥሩት አንዱ እሷ ናት። ምክንያቱም አቶ ደረጀ ትኩረቱን ወደ እሷና እሷን በጣም አስበልጦ ይወዳታል ብላ ታስባለች። ሰላም ልብስ እያጠበች ነበር እና ዳጣ መቀመጫውን ይዛ እየሄደች ሰላምዬ እንዲ። ማሽኑ የማንም ጎፈሬ እያበጠረ ነው፣ በእጅሽ የምታጥቢው ነዚ፣ አረፍ በይና ላግዝች ላግዝ ትላታለች። እሷም አይ እጅሽን ይቆርጥሻል ትላለች። ዳጣም በጣም ነው እኮ የምታሳዝኝ ሰላምም እህኮ በማሽን የሚታጠብ አይደለም ስትላት፣ እሺ በቃ እኔ ላግዝሽ አንቺ አረፍ በይ ትላታለች። ሰላምም ምን በወጣሽ አንቺ ሳሙናው እጅሽን ይቆርጥሻል ስትላት፣ እሷም ኑ አይቻልም ምን ችግር አለ ስትላት፣ እሺ ብላ ትቀመጣለች። በጣም ነው የምታሳዝኘኝ ስትላት፣ እንዲህ ከሌላው ሰው በተለየ ትላታለች አው በቃ ተይ፣ ይሄ ሳሙና ደግሞ እጅሽን ይቆርጥሻል ስትላት ኧረ እባክሽ እኛ ከጭቃ ጋር እንኳን አድገናል ትላለች። ሰላምም በግርምት ማለት እንዴት ጭቃ ላይ ልታድሪ ትችያለች? ትላለች በጣም ቤት ስለሌለ ነዋ ትላለች። ሰላምም አልገባኝም ስትል ዳጣም እባክሽ ተይ፣ ስለኔ ሕይወት ግን አንድ ቀን አውራሻለሁ ስታይ እንዲቀላል ሰው እንዳልመስልሽ ሰላምም አዎ ማወቅ እፈልጋለሁ ትላለች። ናታንም መጽሐፉን ገልጦ ለዳጣ ሲያሳያት ላነብ ባልሆነ ስትለው አዎ አነባለው አላልሽም እንዴ ይላታል። ኤቪም ተቀብላ በንዴት በቅናት ፈቀቅ ብላለች፣ ካጠገቡ ስለተቀመጠች ምናለች አለች። ናና ቲክቶክ እንስራ ትላለች ናታንን አቤት ምን ማለት ነው ለምንድን ነው ቲክቶክ አብሬሽ የምሰራው ይላታል ናታን እሷም ፍቅረኛሞች ሁንና ትላለች ኤቢ ናታንም እኔ እናንቺ ፍቅረኛ እንዲህ ለምን ሰዎችንስ እናሳስታለን ደግሞ ብዙ የሚያውቁን ሰዎች እኮ ቲክቶክ ላይ አሉ ይላል ናታን ዳጣ በበኩሏ ሲጀመር ትመሳሰላላችሁ እኮ ትላለች ዳጣ ኤቪም እየተቅለሰለሰች ዳጣዬ፣ እኔናሱ ሱ ፍቅረኛ ሞች እንመስላለን አይደል ስትላት እንዲ አው በጣም ትላለች ዳጣ። ዳጣ በነገራች ላይ ሁሉ ነገር የገባት የጎዳና ልጅ ሆና ስላደገች ሁሉ ነገር የገባት ናት። ገና ሳይናገሩ ራሱ የሚገባት ናት። ናታንም በበኩሉ መሆንና መምሰል የተለያዩ ነገሮች ናቸው። ደግሞም አባቴ ካየው ሊቆጣ ስለሚችል አይሆንም ኤቪ ብሏታል። ኤቪም በዚህ እድሜ አባትህን ትፈራዋለህ? ትላለች። ናታንም አዎ እፈራዋለሁ፣ ምክንያቱም አባቴ ነው። ደግሞ ስላደጉ ልጅነቴ አይቀየርም ብሎ ይመልሰላታል። ዳጣም አባትን መፍራት አለብህ አይደል? ስትለው ናታንም አዎ አባትን ከመፍራት በላይ ማክበር አለብሽ ይላል። ናታን እውነት ነው አባቶች መፈራት ሳይሆን መከበር ነው ያለባቸው። በዚህ ምድር ላይ አባቶች የሚያስደስታቸው ነገር ቢኖር መከበር ነው። ለዳጣም አንችም አባትሽ እንዲወድሽ ከፈለግሽ አባትሽን ማክበር አለብሽ ሲል ነግሯታል ማለት ነው። ወንድ ልጅ ደግሞ በአጠቃላይ ክብሩን ይወዳል። ዳጣም እሺ፣ አከብረዋለሁ ትላለች። ኤቪም በበኩሏ እየተሳለቀችባት አባት አለሽ እንዲ መጀመሪያ እኮ ለማክበር አባት ሊኖሩሽ ይገባል ትላለች። ዳጣም በኩራት አው አለኝ ለዛም ደግሞ በጣም ኩራ ያለ አባት ትላለች። ኤቪም እና አባት ካለሽ ከሰው ቤት ምን ያልከሰክስሻል ከሰክስሻል ትላለች። ዳጣም አይ ኤቪ የልልክ ሆኖ ደስ የምትይኝ የሆነ የብርጌድ ጦር አዛዥ ነው የምትመስኝ ትላለች። ኤቪም ተናዳ ምን ማለት ነው ስትላት፣ ያው ዳጣ ያው ቅልጥፍናሽ ምናምን ማለት ነው ብላ ተነግራታለች ኤቪም የምትፈልገው የነበረ ቦታዋን እንድትለቀላት ነበር እና እሺ ተነሸሱ ቦታ ተነሽ ስትላት እሷም እሺ ነዚ ተቀመጪ ቦታ ለቅልሽ አለው ትላታለች ዳጣ ናታንም በሉ ደናደሩ የሰጠውሽን መጽሐፍን ማንበብሽን እንዳትረሽ ይላታል ዳጣም ስታይል ግን የዛሬ ዓመት ማለትህ ነዋ ትላለች ናታንም አንድ መጽሐፍ ለማንበብ ነው አይደል የዛሬ ዓመት ሲላፍ ዳጣም ግድ ነዋ ትላለች ኤሚ የፈለገችው ከናታን አጠገብ መቀመጥ ነበረ ናታን ስለገባው ግን ተነስቶ ጥሏቸው ወደ መኝታ ቤት ሄዷል ማለት ነው ኤሚም ናታን ስለሄደ ተናዳ ውጭልኝ ተነሽ ከዚህ ብላ ታስወጣታለች ዳጣን በበኩሏ አባቷን እኔ አባዬ ብዬ አንተን መጥራት እፈልጋለሁ እህቶቼም እህታቸው መሆኔን እንዲያውቁልኝ እፈልጋለሁ ብላ ለአባቷ ታስጨንቀዋለች። አቶ ደረጀም መታገስ አለብሽ፣ እኔ ትዳሬንም ልጆችንም በጣም ነው የምወዳቸው፣ ስለዚህ ምርመራውን እስከምናደርግ ድረስ ታግሰሽ መቆየት ይኖረብሻል፣ ሲል ነግሯታል። ወይዘሮው ማርታ ወደ ናታኒዳ ልጅ ናታን እንዴት ነ ትምህርት እንዴት ነው ትለዋለች። በጣም አሪፍ ነው ጥሩ ነው ግን የመታነበው መጽሐፍ ከትምህርት ጋር አይጋጭም ትለዋለች። እሱም አይ ሁሉም ለእውቀት ስለሆነ ምንም ችግር የለም፣ ዋናው ትልቁ ነገር እውቀት ነው ይላታል። ም፣ ታዲያ ጠንከር ብለ ትምህርትን ስጨርስ ታዲያ ወዲያው ማግባት ነው ተለዋለች። ታንም እሱማ ግድ ነው አገባለው ጥሩ ሚስት ከተገኘሽ ይላታል። እርታም አይንህን ገለጥ አድርገ አካባቢውን መቃኘት ነው ምኑርቅ መሄድ ነው ተላለች። ምክንያቱም ልጇን ለማጣበስ በግልጽ ባትነግረውም እያመቻቸሽ ነው፣ ለልጇ ማለት ነው ለኤቢ ሳታንም ነው ብለሽ ነው እማዬ ሚስት ላይ እንኳን እንድጠነቀቅ አባዬ ራሱ ነግሮኛል ይላል እሷም እሱ ስልክ ነው ይገርምሃል ደረጀኔን ወዶ መርጦ ነው እኔን ያገባኝ አሁን መወፈሬን አትይ አዲስ አበባ ውስጥ ቆንጆ የተማረ የተስተካከለ አቋም ነበረኝ ትላለች ናታንም እውነት ነው አንቺን የመሰለ ሚስት በማግኘቱ አባዬ ህይወቱ የተሳካ ሆኖለታል ይላል ጥሩ ልጆችም ወልደሽለታል ይላታል ናታን አው። እሷም እንግዲህ ወይዘሮ ማርታ አው ሚስትነት ከዘራችን ነው። አንተም ታዲያ ሩቅ መሄድ አይጠበቅብህም እያለች ነው የምትገኘው። ምክንያቱም ልጇ ስላለች ካጠገቡ ማለት ነው። የኤቪ ቅሊትም ከናታን ክፍል ገብታ ናታን እንቅልፍ ይዞት እያለ ለመሳምም ልስመው ስትል ድንገት ይነቃል። ምን እያደረግሽ ነው ሲላትም፣ ፋራ ብለዋለች። እሱም ፋራ ማለት ምን እንደሆን ትርጉሙ ታውቂያለሽ ወይ ብሉ ሲጠይቃት ማወቁ ለምን ይጠቅመኛል ትለዋለች። ፋራ የሚለው ትርጉሙ ገበሬ ከሚለው ከእንግሊዝኛ ቃል ተቆርጦ የወጣ ነው ብሎ ያስረዳታል። ፋራ ስትይ ገበሬ እያልሽ ነው ስላት፣ እሷም ታዲያ ልዩነቱ ምንድን ነው ትላለች። እሱም ግራ ገብቶት ታዲያ ገበሬ ምኑ ላይ ነው ስድብ የሆነው ይላታል። እሷም ልቧ ያለው ሌላ ነው እና የማይመለከተኝ ረዥም ወሬ ታወራለህ፣ ይልቅ አሁንም ፋራ አቱን ብላ በድጋሚ ትለዋለች። ናታንም ቆይ ፍቅር ይዞሻል እንዴ ብሎ ሲጠይቃት ትለዋለች ታንም ከአንተ ፍቅር ይዞኛል እያልሺ ነው ሲላት ለምንድን ነው ማይገባ ትላለች። እኔ ምለው ግን ማለት ነው ፍቅር ከያዘት ፍቅር ይዞኛል ብላ በግልጽ አትናገርም። እሱ እስከዚህ ደረስ ሄዳ ፍቅር ይዞሻል ብሎ ይጠይቃታል። አታንም ከአንተ ፍቅር ይዞኛል ካልሽ በይ ካልዛ ግን ፋራ ምናምን እያልሽ የምትይው ምንድን ነው ብሎ ይጠይቃታል። እሱም ለምንድን ነው ኤቪ የምትናደጁ ሴላት ስለማይገባህ ነዋ። ሲጀምር አንተ ልብ ያለው ሌላ ሰው ጋር ነው ፋራ ብላ በድጋሚ ሰድበው ትሄዳለች። ኤሚም ለእናቷ እች ዳጣ ትኩር ብዬ ሳያት አባቴን ትመስላለች ውሃም ደግሞ እሷን ነው የምትመስል ትላለች ወይዘሮ ማርታም አንቺ ልጅ ያምሻል ይህን እብደትሽን የማታይ ከሆነ ጠፍሬ አስሬ ወደ ጸበል ነው የምልከች ትላታለች ይማ ፀጉሯን ቆርጬ ዲኤንኤን አስመረምራታለው ትላለች ኤሚ ኤሚም ጠብቃ እየተንሸኮከሽ መቀስ ይዛ ወደ ወደ ዳጣ ክፍል ገብታለች ማለት ነው። እንግዲህ ጸጉሯን ወደዚህ ወደዛ እያለች ስታስቸግራት፣ ለመቁረጥ እየሞከረች ነው። ዳጣ ነቅታ ምን ይፈጠራል? ዳጣ ታጋጫታለች? ጸጉሯንስ ተቆርጠዋለች? በጉጉት እየጠበቀን ነው። ክፍል ስምንትን በቀጣይ ይዤላችሁ ወደ እናንተ የምመጣ ነው የሚሆነው አብራችሁኝ ስለነበራችሁ ስለነበረን ቆይቶ እጅጋርጊያም በሌላ በአዲስ ርዕስ እስከምንገናኝ መልካም ጊዜ። ላይክ ማድረግ እንዳትረሱ። ታንክዩ።